ቆላሲያስ ደግሞ ሁለት ከዘጠኝ እስከ አስራ ሁለት ያለው በጌታ በኢየሱስ ክርስቶስ ያገኘንን ነፃነት የሚናገር ነው። ሉቃስ አስራ ስምንት አስራ ስምንት ሰው የዘላለም ህይወት ማግኘት ፍላጎት ስላለው የዘላለም ህይወት ለማግኘት ምን ማድረግ አለብኝ የሚል ጥያቄ ያነሱበት ነው። ስለዚህ ዛሬ ከመሰዊያው ላይ ከተነበበው የምንካፈለው ቆላሲያስ ምዕራፍ ሁለት ላይ ያለውን ነው። ከአንድ ጀምሮ ቢነበብ ሀሳቡ ሙሉ ይሆናል። መልዕክት ክፍሉ ከዘጠኝ እስከ አስራ ሁለት ነው ያስቀመጠው። ያንን ሙሉ ለማግኘት ምዕራፍ ሁለት ከአንድ ጀምሮ በቁጥር እስከ አስራ አምስት ድረስ ያለው በጌታ በኢየሱስ ስም አነባሉ። ቆላሲያስ ምራፍ ሁለት አዲስ ኪዳን ገጽ አንድ መቶ ሰማንያ አንድ ላይ አለ ቀድሞ በምንጠቀመው መጽሐፍ ቅዱስ ላይ እንዲህ ይላል። በጌታ በኢየሱስ ስም አነባሉ። ስለናንተና በሎዶቅያ ስላሉት ፊቴንን በስጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለኝ ልታውቁ ወዳለሁና ልባችሁ እንዲጸና በፍቅርም ተባብሮ በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንድትደርሱ የእግዚአብሔር ሚስጥር እርሱም ክርስቶስን እንድታውቁ እጋደላለሁ። የተሰወረ የጥበብ የእውቀት መዝገብ ሁሉ በእርሱ ነውና ማንም በሚያባብል ቃል እንዳያሰታችሁ ይህን እላለሁ። በስጋ ምንም በስጋ ምንም እንኳን ብርቅ በመንፈስ ከእናንተ ጋር ነኝ፣ ስርዓታችሁንም በክርስቶስ ያለውንም የእምነታችሁንም ጽናት አየው ደስ ይለኛል። እንግዲህ ጌታ ኢየሱስ ክርስቶስን እንደተቀበላችሁ በእርሱ ስር ሰዳችሁ፣ በእርሱ ታነጹ፣ እንደ ተማራችሁ በሃይማኖት ጽኑ፣ ምስጋናም ይብዛላችሁ። እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ ፍልስፍና በከንቱ መታለል ማንም እንዳይማርካችሁ ተጠንቀቁ። በእርሱ የመለኮቱ ምራት ሁሉ በሰውነቱ ተገልጦ ይኖራል። ለአለቅነትና ለስልጣናት ሁሉ ራስ በሆነው በእርሱ ሆናችሁ ተሞልታችኋል። የስጋን ሰውነት በመግፈፍ በክርስቶስ በመገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገርዛችኋል። በጥምቀቱም ከእርሱ ጋር ተቀብራችኋል። በጥምቀቱም ደግሞ ከሙታን ባስነሳ በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነስታችኋል። እናንተ በበደላችሁ ሥጋ ባለመገረዝ ኃጢአት በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁን ሁሉ ይቅር አላችሁ። በእኛ ላይ የነበረውን የሚቃወመንን በትእዛዝ የተጻፈውንም የዕዳ ጽፈት ደመሰሰው፣ እርሱን በመስቀል ጠርጎ ከመንገድ አስወገደው። አለቅነትና ሥልጣናትን ገፎ ድል በመንሳት በእርሱ እያዟዟራቸው በግልጥ አሳያቸው። ይህ የእግዚአብሔር ቃል፣ እግዚአብሔር ይባርካችሁ። ቁጥበል አንድ ትንሽ ምሳሌ ምናገር ደስ ይለኛል እና መጀመሪያ ርዕሴን መናገር እፈልጋለሁ። ርዕሴን ምንድነው የዛሬ መልዕክት ክፍሉ ርዕስ በክርስቶስ ያገኘነውን ነፃነት ማስጠበቅ ነው። ኢየሱስ ክርስቶስ ነፃነት ሰጥቶናል። ያንን ነፃነት ማስጠበቅ ነው ያለብን። ሶስት ልጆች አሉ እና ጓደኛሞች ናቸው፣ ወጣቶች ናቸው። ምንድን ነው የሆነው? እርስ በርስ ኪሳቸው ገንዘብ ሲኖር አንዱ አንዱ ሊጋብዛል እና አንዳንዴ ደግሞ እያለውም የለኝም የማለት የመደበቅ ነገር አለና ይቃለዳሉ። ከፍቅራቸው የተነሳ አንዷንዱ ኪስ ያለውን ታግለውም ይወስዳሉ። እና በዛ ውስጥ ምን ይሆናል? አንዱ ሁለቱ ሲሄዱ አንዱ ከሌላ ቦታ ሲመጡ ተገናኙ እና ከሌላ ቦታ የሚመጣው አወቀ ዛሬ እንደሚቀሙትና ለሻይ ቡና እንደሚቀበሉት። ከዛ ሁለቱ ታገሉና ኪሱ ያለውን ሊወስዱ ሲፈልግ ያኛው ልጅ ያደረገው ነገር በጣም የሚገርም ነው። ብዙ ብር ያለበትን ትቶ ትንሽ ብር ያላች ያለባትን ቦታ በደንብ አድርጎ ያሳት አለቅም ብሎ እና እነሱ ደግሞ ለመቀማት ይሞክራሉ። ከኋላ በጣም ብዙ ሺህ ብር አለ እና ያቺ ትንሽ ብር ያለችው ዝም አለ ሁለቱ ትንሽ ብርሃን ያለው ወሰድ። ከዛ ልጁ ከነሱ አለፍ አለና አያችሁ አስቻችኋለሁ ብሎ ብዙ ብሩን አሳይ። እና ምንድነው ለዛ ለሰጠው ምሳሌ ምናልባት ከሆነ ብዬ ነው፣ እና ያለውን እንዴት አድርጎ እንደጠበቀ ለመግለጥ ፈልጌ ነው። ምናልባት ከዚህ የተሻለ ምሳሌ ባገኝ እናገር ነበር። እና እስቲ ይሄ ድረስ በጋራ እንለዋለን። አንድ ጊዜ በጌታ ፍቅር ጠይቃችኋለሁ። በክርስቶስ በሉ ያገኘሁትን ነፃነት አስጠብቃለሁ። እንድገቦ በክርስቶስ ያገኘሁትን ነፃነቴን አስጠብቃለሁ። አሜን። ትንሽ ስለ ቆላሲያስ መጽሐፍ መናገር ፈልጋለሁ። ሁለት ሀሳብ ብቻ ነው ስለ ቆላሲያስ መጽሐፍ ማንሳት ምፈልገውና የቆላሲያስ መጽሐፍ የተጻፈው ለሁለት ቤተክርስቲያናቶች ናቸው እዚህ ቦታ ላይ እንዳነባቸው ክፍሉን እንደተነበበው ቆላሲያስ አለ ከዛ ደግሞ ሎዶቅያ። ስለ እናንተና በሎዶቅያ ላሉት ብሎ ነው የተናገረው እና ለቆላሲያስ ቤተክርስቲያንና ለሎዶቅያ ቤተክርስቲያን ነው መልእክቱ የተጻፈው እና በቆላሲያስና በሎዶቅያ ቤተክርስቲያን የነበረው ችግር አንድ አይነት ነበር። ሐዋርያ ጳውሎስ ለተፈጠረው ችግር መፍትሔ ለመስጠት ነው የቆላሲያስን መጽሐፍ የጻፈው። ስለዚህ ምን አደረገ? በቆላሲያስና በሎዶቅያ መካከል ለነበረው ችግር እስር ቤት ሆኖ ጳውሎስ ይህንን መልእክት ጻፈ። በቆላሲያስ እና በሎዶቅያ መካከል ያለው ኪሎ ሜትር በጣም ትንሽ ነው። የ17 18 ኪሎሜትር ልዩነት ያላቸው ስለዚህ ቆላሲያስ ውስጥ ተነብቦ ይሄ የሐዋርያው የጳውሎስ መልዕክት ወደ ሎዶቅያ ይሄዳል እና ያንን ለተፈጠረው ችግር መልስ ሰጠ። አንዳንድ ጊዜ እችል ባነሳ በጣም ደስ ይለኛል። ሚዲያ ላይ የምትሰሙ ትችላላችሁ በዚህ የተነበበው ክፍል የአዋራዊ ጳውሎስ መልዕክት ነው የሚለው እና አንዳንዶች ደግሞ ያው ሌተር ወይ ደግሞ ደብዳቤ ብሎ ይጠራል እና ይሄ ነገር ትንሽ ለመጽሐፍ ቅዱስ የምንሰጠውን ቫልዩ ያወርዳል። እኔ ደስ አይለኝም። እኔ ብቻ ሳይሆን አንዳንድ ጊዜ እንደ ምክር ይነሳል። እንዲሁም ጢሞቴዎስ ምዕራፍ 3 ቁጥር አስራ ስድስት ላይ ቅዱሳት መጽሐፍት ብሎ ነው ጳውሎስ የሚጠራው ቅዱሳት መጽሐፍት እንጂ ደብዳቤ አይደለም የሚለው እና አንዳንድ ጊዜ ሰዎች ትንሽ እራሳቸውን ልዩ ለማረም ይፈልጉና ይህንን ደብዳቤ ሲጽፍ ይላል። እንደዛ ይባላል። እግዚአብሔር ስሙ ይባረክ። እና ይሰቀጥታል። ይሄ የእግዚአብሔር ቃል አሜን፣ ደግሞ መጽሐፍ ነው ከደብዳቤ የሚበልጥ። እኔ ሁ በእውነት ስነግራችሁ ፈተና ላይ መጥቶ ሌተር የሚለው ሌተር ብዬ አጻፍቱ ለምን እንዴት የእግዚአብሔር ቃል ደብዳቤ ብዬ ብቻ አልፈዋል። እውነት ነው የፍቅር መልእክት ነው ከአንድ ገጽ ያለፈ ሆን ብዬ ሌክስ ያገኙት ይሄ የተከበረ የእግዚአብሔር ቃል እግዚአብሔር የፍቅር መልእክት ነኝ ይላል። እግዚአብሔር ስሙ ብሩክ ይሁን እና ምንድን ነው የሚለውም ብናይ ደስ ይለኛል። በዚህ በቆላሲያስ ቤተክርስቲያን ላይ የተከሰተው የነበረው ችግሩን ማወቅ አለብን። ሐዋር ጳውሎስ ይሄን የተናገረበት ምን ነበረ ችግራቸው የሚለውም ብናውቅ ደስ ይለኛል። የመጀመሪያው ቆላሲያስ ምዕራፍ ሁለት ከቁጥር 16 እስከ 17 እና ቆላሲያስ ሁለት 11 3 11 ላይ ይህን ሀሳብ ይናገራል። በቆላሲያ ቤተክርስቲያን የነበረው ከፍተኛ የወግ አጥባቂነት ነበረ ወግ ያጠብቃል እና ወጋቸው ደግሞ ምን ላይ የተመሰረተ ነው የአይሁድ አስተምሮት ላይ ነው እና የአይሁድ ልማት የአይሁድ ስርዓት ጫና በቤተ ክርስቲያን ትልቅ ተጽዕኖ ፈጥሮ ነበር ስለዚህ ከሌላ ወይ አይሁዳዊ ያሉ ሰዎች ሲድኑ ጫና ይፈጥሩባቸዋል እናንተ ካልተገረዛችሁ አትድኑ ይሏቸዋል እዚህ ቦታ ላይ ቅድም ሳለብ ሰምታችኋል፣ እና በእጅ ባልተገረዘ መገረዝ ተገርዛችኋል ይላል። ስሙ ይባላል። እና ምንድን ነው የሚሏቸው ካልተገረዛችሁ አትድኑ ይላቸዋል። በክርስቶስ ኢየሱስ ያገኙትን ነፃነት ይጋፋቸው ነበር። ከዛም ደግሞ ባለፈ አስርቱ ትእዛዝ ለመጠበቅ ሌላ ተጨማሪ ህጎች ወጥተዋል። እነዛ ህጎች ያንን አስርቱ ትእዛዝ ወደ ስድስት መቶ ሶስት አድርዘውታል አንዱን ህግ ለመጠበቅ ሲሉ ሌላ ህግ ሲያወጡ አንዱ ሕግ ለመጠበቅ ሲሉ ሌላ ሲያወጡ፣ ስድስት መቶ ሶስት ሕግን ለመጠበቅ ሌላ ወጣ። ስለዚህ ከፍተኛ በሆነ ስርዓት ውስጥ ያለ የአይሁድ እምነት ደግሞ በባህሪው በዓለም ላይ በጣም ተስፋፍቷል። ምክንያቱም እነሱ ሲሰደዱ እግዚአብሔር ሲቀጣቸው ሌላ ቦታ ሲሄዱ ሌላ ነገር አያመልኩ እግዚአብሔር በሚያመልኩት በምኩራብ ውስጥ ያንን የሃይማኖት ስርዓታቸውን ሲያራምዱ ሰዎች ሁሉ ወደ አይሁድ እምነት ይቀላቀሉ ነበር ስለዚህ ክርስትና በአይሁድ ወግና ስርዓት ጫና ውስጥ ገባ። ሐዋርያው ጳውሎስ ከወግ አጥባቂነታቸው የተነሳ ብዙ ክርስቲያኖች ስለተቸገሩ እስር ቤት ሆነው ታወቆ ሌላኛው ደግሞ ብሕትውና ነው። ይሄ ባህታዊነት በእኛ ማገራዊ እንደምታውቁታለና ይሄ ከምን የመጣ ቅድም እንዳልኳችሁ ይህንን አትንካ አትቅመስ የሚል ነገር አስጨነቃቸው። ከዚህ የተነሳ ለምን የሆነ ዋሻ ውስጥ ገብቼ አልኖርም ብለው ሄ ሐዋርያው ጳውሎስ ለዚህ ነገር የጻፈና በተለይ መጥሙቆ ዮሐንስ እንደምታውቁት በምድረ በዳ የእግዚአብሔርን ቃል እያገለገለ ማርያና ማር እየበላ በምድረ በዳ እንዴት እንደኖረ ታውቃላችሁና፣ ያ የመጥሙቆ ዮሐንስ ተከታዮች ቀጥታ ከመጥሙቆ ዮሐንስ ባህሪ እንካፈላለን እያሉ ወደ ግቱ ገቡ፣ ወደ ባህታዊነት ገቡ። እግዚአብሔር ወደ አልፈቀደው ነገር ነው። ሌላኛው ሶስተኛው የመልአክ አምልኮን በጣም አስቸጋሪ ነበረ በዕብራውያን መጽሐፍ ላይ ይህን ታቁታላችሁ እዚህ ቦታ ላይ ቀርሶታል ምን ሆነ አባቡል ትትናቸው ቀስ እያለ ከእግዚአብሔር አልፎ መልአክትን ወደ ማምለክ አደገ አራተኛውና ዋናው ኢየሱስ ክርስቶስን ይንቁ ነበር እነዚህ ክፍሎች ውስጥ ታገኛላችሁ እና ኢየሱስ ክርስቶስን በጣም ይንቁታል ለምንድን ነው እንደምታውቁት ጌታ ኢየሱስ ክርስቶስ ምድር ላይ 33 ዓመት ካገለገለ በኋላ አረገ እመጣለሁ ብሎ፣ ከዛ ወንጌል መስፋፋት ጀመረ። ክርስትና ገና ፍንጭጭ ነው፣ ትንሽ ነው። እና እሱን እያሉ ይሄ ቤተሰቡ ጸራቢ የሆነ የአናጢ ልጅ የሙያተኛው ልጅ እያሉ ኢየሱስን ይንቁታል። ብሎም ደግሞ እሱን መለኮት አይደለም ብለው ያጣቅሩታል። ስለዚህ ነው ሐዋርያ ጳውሎስ ከመለኮቱ ባህሪ ተካፋይ የሆናችኋል ኢየሱስ ክርስቶስ ስሙ ይባላል ዛሬ ለኔና እናንተ ይሄ ነገር ቀላሉ ለምን እንደሆነ ታውቃላችሁ? ኢየሱስ ክርስቶስ ሞቷል፣ ተነስቷል፣ አድርጓል። በስሙም የአጣ ስሬት እየተሰበከ ሰዎች እየዳኑ ነው። በስሙም አጋንንቶች እየወጡ ነው። በዛን ጊዜ ግን እንጭጭ በነበረበት ጊዜ ከባድ ነበረ። ምናልባት ዛሬ እንደዛ አይነት ሄ ለማለት አንችልም። ክርስትና ሊያጣራሉ የሚነሱ ብዙ ትምህርቶች ሊኖሩ ይችላሉ። ግን ኢየሱስ ክርስቶስ ያውነ ለምን ምትሉ ታውቃላችሁ? የኢየሱስ ክርስቶስ ትምህርት ሥራ ሁሉ አልቻሉት። ስለዚህ እንደዚህ እናድርጋሉ፣ ስሙን እናጥፋሉት። ቁጥራን ከሞት ስለተነሳ በአይናቸው ስላዩ ገንዘባቸውን ረጩና፣ ኢየሱስ አልተነሳም ብላችሁ ስበቷል። በከተማው ዞሩ፣ ኢየሱስ አልተነሳም ብሎ አስተማሩ። ዛሬም ኢየሱስ አልተነሳ የሚሉ ትምህርት አለ። ግን ኢየሱስ ተነስቷል። ስ ኢየሱስ ተነስቷል በሉ። ጌታ ስሙ ይባረክ። እና የያዝነውን በክርስቶስ ኢየሱስ ያገኘ ነፃነት የሚሰንድ ብዙ አለ። ከዛ ደግሞ አንድ በጣም እጅግ መጥፎ የሆነ አስተምሮት ነበረ። የግሪክ እውቀትና ፍልስፍና ከፍ ባለበት ሰዓት ሰው በክርስቶስ ይድና ትላለ እያሉ ምን ይላሉ? አይደለም ሰው የሚድነው በእውቀት ነው። እውቀት ነው። ከድና የሚሰጠው እውቀት ነው። ሰዎች በእውቀት ነው የሚድኑት የሚል ትምህርት ደግሞ ክርስትናን ተጫሉ። በዛ ጊዜ እንዲህ ቀላላ የሚሰጠላቸው ኖስቲዚዋ የሚባለው አሉ እና እነዚህ ሰዎች በጣም ከባዶች ናቸው እና እውቀታቸውም ደግሞ ከፍ ያለ ነው። ስለዚህ ለሰው ልጅ ለደህንነቱ ዋና ወሳኙ እውቀት ነው አሉ እና ክርስትናን በጣም ተጫኑት። ለዚህ ነው ሐዋርያው ጳውሎስ ምንድን ነው ያለው የጥበብና የእውቀት መዝገብ በኢየሱስ ተሰውሯል። ሃሌሉያ! በእናንተ ውስጥ ያለው እውቀት እግዚአብሔር ሰማያዊ እውቀት ነው የሰጣችሁ፣ ምድራዊ እውቀት አይደለም። ይሄ እውቀት ሰዎች የሰዎች እውቀት ከሰዎች ጋር ሊጠፋ ይችላል። ሰማያዊ እውቀት መዝገብ፣ ሀብት፣ ክብር አለው። ጌታ ስሙ ይባላል። ታስታውሳላችሁ፣ ሐዋርያት ስራ ምዕራፍ ሰባት ላይ ዲያቆንያው እስጢፋኖስ የሚናገረውን እውቀት፣ የጥበብ ቃል ሊቋቋሙት አልቻሉ። እግዚአብሔር ስሙ ይባረክ። ስለዚህ ስለተገለጠላችሁ ጥበብ እግዚአብሔርን አመስግኑ። መጽሐፍ ቅዱሳችን እንደዚህ ይላል የጥበብ ጥበብ ጸደቀች ይላል። ክርስቶስ ጥበብ የሆነው ለእኛ ጸደቀ። ለተገለጠልን ጥበብ ክብር ለእርሱ ይሁን። እስቲ ለዚህ ለክብር ጌታ አጨምጭ ይ ከሰው ልጆች መረዳት በላይ ነው። ሰዎች ከሚዋሹት በላይ ነው። የሰው የውስጥን መንፈስ ሰዎች አንዳንድ ጊዜ እነዚህ የሰው ስነ ልቦና አማካሪዎች እንደዚህ ይላሉ፣ መብራትን እንደዚህ አድርግና እንደዚህ ጭንቀት ካለብህ ይህን በዚህ ሰዓት ይህን መብራት ታበረዋል ይላሉ። ሰው እንትን ለማለት አይደለም፣ ግን የእግዚአብሔር ቃል ሃሌሉያ በእውነት ያነሰርሳ ታስታውሳላችሁ። ኤልያስ እና ኤርሳ አብሮ ሲሄዱ የእግዚአብሔር የፍቅር መጎናጠቂያ ከኤልያስ ላይ ወደ ኤርሳ ላይ የምድራዊ ሀብቱን እነዛን ስንትና ስንት ጥማድ በሬዎችን በቅጽበት ነው አንቶ ተከተሉ። ከዛ በፊት ምናለ እባክ ትንሽ ደቂቃ ታገሰኛለህ። ግን ኤልያስ እንደዚ እኔ ምን አደረግኳለሁ። ግን ከዛ በኋላ ያ የፍቅር ኃይል የእግዚአብሔር ፍቅር ኃይል በኤልያስ ላይ ከወረደ በኋላ ማነው፣ በኤልሳ ላይ ከወረደ በኋላ ሀብቱን ሁሉ ጥሎ ዳግም ላይ መለስ በእጁ ቆራርጦ ሄደ። አያችን፣ ሰማያዊ ጥበብ ትልቅ ነው፣ ስሙ ይባላል፣ ሰማያዊ ጥበብ ይፈውሳል። ወገኖቼ፣ በክርስቶስ ኢየሱስ የተቀበለ ነፃነት ማንም አይቀማችሁ። እስኪ ነፃነቴን አልቀማም በሉ። ሁ ሁሉ ይቀል እንጂ ነፃነቴን አልቀማም በሉ። ክርስቶስ የተጠቃችሁን ነፃነት፣ ደሙን ያፈሰሰበትን ነፃነት። ብዙ ነገር ስማችሁ ሊጠፋ ይችላል፣ ብዙ ነገር ሊሆን ይችላል። እ ኢየሱስ ጌታ ነው። የተሰወረ የጥበብና የእውቀት ሀብት መዝገብ ሁሉ የሚገኘው በኢየሱስ ላይ እውቀትም አለ ሀብትም አለ ጥበብም አለ። እነዚህ ሁሉ አዲሱ በጎም ሀብት ነው የሚለው አዲሱ የታመንና የተመሰከረ ነው። እና ምንድን ነው ያላቸው ሐዋርያ ጳውሎስ? እንዳያችሁት ቅድም ቁጥር ስድስት ላይ እንደተቀበላችሁት ይላል። አሁን በዚህ በተነሳው ግርግር ውስጥ ወይም ደግሞ እምነታቸውን ሊፈትን በተነሳ ውስጥ ምን አድርጉ ነው ያላቸው ሐዋርያ ጳውሎስ? አንደኛ ያላቸው በተቀበላችሁት በኢየሱስ ክርስቶስ ምን አላቸው? ጸንታችሁ ቁሙ አላቸው። በቼም እውነት ነው። አሁን እኔ አንዳንድ ጊዜ እዚህ መድረክ ላይ ሲያስተካክሉ ሳይ በጣም ደስ ይለኛል። ጌታ እኛን ተቀበለ እንጂ እኛ ጌታን አልተቀበልም። ታውቃላችሁ፣ ጌታ ነው እኛን የተቀበለው። ለዚህ ማስረጃ ግን ማቴዎስ 11 27 ላይ እግዚአብሔር ካልፈቀደ በቀር ወደ ኢየሱስ ክርስቶስ የሚመጣ የለም። ኢየሱስ ክርስቶስ ካልፈቀደ በቀር ወደ እግዚአብሔር የሚመጣ የለም። ስለዚህ የተቀበለን እግዚአብሔር እንጂ እኛ እግዚአብሔርን አልተቀበለንም። ይህ እና ምናንናል እስቲ እጆቻችን ብድጋር እኔ የተቀበለኝ ይበሉ። ከናት ያት ያቀፈኝ የኃጢአት ይቅርታ አይሰጣኝ ኢየሱስ ነው። አጨብጭ ሁለት እውነት ለጊዜ ከዛ ምን አላቸው? በተቀበላችሁት ደግሞ ኑሩ አላቸው። ሁለት ሰባት ላይ በተቀበላችሁበት ተቀብላቸው በሱ ኑሩበት አላቸው። በኢየሱስ ክርስቶስ ኑሩ አላቸው። መኖር እንግዲህ ብዙ አቅጣጫ አለውና እሱን መንካት አልፈልግም። ከዛ ደግሞ ስር ሰዳችሁ ታነጹ አላቸው። መታነጽ ወይም መገንባት በክርስቶስ ኢየሱስ ሆናችሁ ስር ወደ ታች ስደዱ፣ ከዛ በኋላ ታነጹ። እዛ ላይ ፍሬ ወይም አፉ የሚል ምክር ሰጣቸው። አምስተኛው ደግሞ በእምነታችሁ ጽኑ፣ ያመናችሁበትን ማንም እንዳይነቀንቃችኋል። አራተኛ በእምነታችሁ ጽኑ አለ። እምነት የሚባለው በክርስቶስ ኢየሱስ አምኖ መጽናትና እንደገና ደግሞ የጸጋ ስጦታን የምንቀበልበትን መንገድ ለማስቀመጥ ነው። ከዛ መጨረሻ ላይ ምን አለ? ይሄን ካደረጋችሁ በኋላ የተትረፈረፈ ምስጋና ለእግዚአብሔር አቅርቧል። ይሄ ከሆነ በኋላ በሕይወታችሁ ለክርስቶስ የተትረፈረፈ ምስጋና አቅርቡ አለ። እግዚአብሔር ስሙ ይባላል። በዚህ ግን አቋም እያለን ማድረግ ያለብንን ነገር ማንሳት ፈልጋለሁ፣ ወይም ማሰብ ያለብንን ጳውሎስ ያስቀመጠው ይሄ ነው። ለምን ጽፎ ቆላሳ ጽፈት 8 ላይ እንዲላል ይላል አለመማረክ። ለምኑ ለአይሁድ ወክ፣ ለከንቱ ለዓለማዊ ትምህርት፣ ለነዚህ አትማረኩ አለ እስቲጆቻችሁን። ይሄ ከዚህ በኋላ ምንን አስብላችኋለሁ? እኔ ወዶ አልማረክም። በክርስቶስ የተሰጠኝን ነጻነቴን አልለቅም። እግዚአብሔር እንዳባጩ ቃል ያጥናላችሁ። ከዚህ ዓለም ጥበብ እግዚአብሔር ይሰውራችሁ። ሙታን የምታረጋለች ደግሞ ማድረግም አትችልም። ስለዚህ ምንድን ነው ያላቸው? አትማረቁ። በምንድን ነው የሚማረቁት? በሰዎች ልንድ ውጫዊ በሆኑ መንገዶች እንደ ዓለማዊ እንደ መጀመሪያ ትምህርት፣ እግዚአብሔር የለሽ ትምህርት እግዚአብሔር ስራውን ያፍርሰው። ሌላኛው ሁለተኛው ምንድን ነው? በክርስቶስ ኢየሱስ ውስጥ የተገለጠውን የሞለኮቱን ሀይል ማሰብ መቻል አለብን ለእነሱ የሰጣቸው ምንድን ነው በዛ ጊዜ እነሱ የውላቸው ያው እዛ ጊዜ ትምህርቱ ነበረ እንዳልኳችሁ ምንድን ነው ትምህርቱ ኢየሱስ አልተነሳም የሚለውን ትምህርት ነበረ ለምን በተወሰነ ጊዜ ሄዷል ግን እሱ እንዲህ አላቸው ሞለኮቱ በሰውነቱ ተገልጧል እሱ እኮ እግዚአብሔር ነው አላቸው ባህሬ ነው እጃችን አንሱ ሴጣን ይፋል ይሄ ትምህርት ዛሬ ሄዳ እጃችሁ እንዳነሳችሁ ስ ያንድ ጥያቄ እግዚአብሔር አይደለም ክርስቶስ የሚል ትምህርት የለም። አታውቁ ታውቃላችሁ። እግዚአብሔር ስሙ ይባል። ኢየሱስ ክርስቶስ አምላክ ነው በሉ። ኢየሱስ ሕያው ነው በሉ። ኢየሱስ ሰላለማዊ ነው በሉ። ኢየሱስ ጅማሬና ፍጻሜ የለውም በሉ። ሃሌሉያ! ጅማሬና ፍጻሜ ከሌለው እርሱ ሞለኮት ነው። ሃሌሉያ! እግዚአብሔር ልጅ ኢየሱስ ክርስቶስ አምላካችን ነው።

እግዚአብሔር ስሙ ይባላል። ይሄ የእግዚአብሔር ቃል በቤታችሁ ያድጋል፣ በሕይወታችሁ ያድጋል፣ በግል ሕይወታችሁ ያድጋል፣ እምላችሁ የእግዚአብሔር ቃል ያድጋል። የሰው ልምድ አያድግባቸው፣ የእግዚአብሔር ክብር ይሞላባቸዋል። ሌላኛው ማሰብ ይገባል። በሰም ጊዜ በነበሩት ማለት ነው። አሁን እነሱ እንዳዳኑ እያረቡ ሜታራቸውን ቶች ያደርጋሉ። በነገራቸው ላይ ቀደም እንዳልኳቸው እግዚአብሔር እውነተኛ እግዚአብሔር ከአይሁድ ሃይማኖት ጋር ስለነበረ ወይም እግዚአብሔር ያቋቋሙ ስለሆነ የነሱን እምነት በዓለም ላይ እየገዘበ እየተቆጣጠረ ሄድ ታስታውሳላችሁ። አሶር ሀገር ውስጥ ተማር የአይሁዳውያን አምላክ መነካካት ሲፈልጉ አንበሳ እየወጣ አሶርን ገደላቸው። ስለዚህ የአሶር ንጉስ እንደዚህ አለ፣ ተው አላቸው። የሀገሩ የሃይማኖት በዓልና ስነ ስርዓት ወግ እንዴት ነው አለ፣ ጠየቃቸው። ስለዚህ ወደ አይሁዳውያን ተመልሶ እግዚአብሔርን እንዴት በምን እንደሚያመልኩ ነገሯቸው። ከዛ በኋላ ራሳቸውን እንዲያመልኩ ድል ሰጣቸው። ከዛ የአሶርን ዜጋ አንበሳ እየወጣ ሲገል የነበረው ተው ምክንያቱም እግዚአብሔር ከእናንተ ጋር ካለ እናንተ አሸናፊ ናችሁ። ተረታ ያሸንፋችሁ፣ አምላካችሁ ስለ እናንተ ይዋጋ። እግዚአብሔር ስለ ስሙ ይቀናል። ተዋዋለ እግዚአብሔር አንድ ጊዜ ሕዝቅያስ ደብዳቤውን አለጠፈና በእግዚአብሔር ፊት አለቀሰ። ይህ ዛቻ ስም አለ እግዚአብሔር አንተን ሳይሆን እኔ ናቀኛለ። ምንድን ያሉ ስማ አልሁ። አንተ ከግብፅ እንዳሉ ትሆናለ። በግብፅ አማልክት ላይ የሆነውን አሰማ በሸንበቆ ላይ ትደገፋላል፣ ይሰበራል። ያንተ አምላክ እንደሚያድን እና ያለናል። የሰራዊት ጌታ እግዚአብሔር ከዙፋኑ ነቃ፣ ስሙ ይባረክ። የማይተኛው እግዚአብሔር ጥያቄውን ወደ ሕዝቅያስ አደረገና ይሄ ቃል በሌላ ላይ የተነገረውና የማደርግባቸው ታያላለ፣ እነግራቸዋለሁ። ዛሬ እግዚአብሔር በዚህ ቀን ጠላት በዛተባችሁ ዛታ ላይ እጁን ይዘርጋላችሁ። ከካቢኖስ እጅ ላይ እግዚአብሔር እጁን ይዘርጋባችሁ

እግዚአብሔር ዘመናትን ያሻግራል። የእኛ ህይወት ትንሽ ናት ኮ መጽሐፍ ቅዱሳችን ጠዋት ታይታ ማታ እንደምንጠፋ ጤዛ ናት። እግዚአብሔር እኮ የሚታየውን የማይታየውን ብዙ ምሁራን ሊገልጡት ያልቻሉት ይሄን የሚታየውን የማይታየውን ዓለም የያዘ አምላክ ነው። ለእኛ ለትንሽ እዚህ ግባ ለማንባለው ቅድም መዘመራን እንዳነሱት በመስቀል ላይ ራቁቱን ተሰቀለ። ፍቅር ግዳለው ስሙ ይባላል ዳኙበትን እውቀት ሊያጠፋ የሚነሳ ሐሰት ትምህርት ይመጣ ይ ላይኩ እንደዚህ ነው የሚለው ልጁ በተወለደ ጊዜ ይላል ከፍተኛ የወንዝ ጎርፍ ለቀቀ ይላል ለምን የኢየሱስ ክርስቶስን ትምህርት ለማጥፋት ሐሰት ትምህርት ለቀቀ እግዚአብሔር ከሐሰት ትምህርት ይጠብቃቸው ፍ ብዛችን ግልጽ አስቀመጠ በጥምቀቱ አማካይነት ሱባራት ተነሳት የኃጢአት ይቅር ታገኘ ተቀበል እስቲ። ይሄ እኮ ላይ ነው ከባድ ነው። እግዚአብሔር አድርግ ስላለ ነው የምናደርገው። አንድ ሰው ሲጠመቅ ከኢየሱስ ክርስቶስ ጋር እንደሞተ እንደተሰቀለ፣ እንደተነሳ ስጋው እንደተቀበረ ይሄንን ያዘዘው ሰው ቢሆን ኖሮ አናደርገው። ያዘዘው ማን ነው? እግዚአብሔር። ስለዚህ መንፈሳዊ ነገር ለሥጋዊ ሰው ሞኝነት ነው ይላል። አምላክ ደግሞ የዘላለም ስልጣንና እውቀት ያለው ይሄን አድርጉ ብሎ ከራሱ ጋር እንድንታረቅ መንገድ አዘጋጀ። ስለዚህ በጥምቀት ስላገኘነውን ተንነት እግዚአብሔር ስሙ ይባላል። ሀሌሉያ። በማዕመናችን ያገኘነውንም ተንነት እግዚአብሔር ስሙ ይባል። ከአብርሃም ጋር ስለተቀላቀልን እግዚአብሔር ይባል እንዴ። ስሙ አብርሃምና እና ሙሴ ለአይሁዳዊ በጣም ከባድ ናቸው። አንተ ሙሴ እና አብርሃም ነካ ማለት በሕይወት አትኖሩ። ግን የሰራዊት ጌታ እግዚአብሔር እንደዚህ አለ። ጌታ ኢየሱስ ክርስቶስ እንደዚህ አለ ነውላቸው በእውነት እኔ ከአብርሃም በፊት ነበር ኳል። አንድ ነገር ልንቀራቸው እኔና እናንተ በጣም እድለኞች ነ አብርሃም ራሱ ማለት ነው አክሊል ሊጠብቀው እኛ ነው። የዘመን ፍጻሜ ሲሆን ከእኛ ጋራ መጥቶ አክሊል ይቀበላል። መጽሐፍ ቅዱስ ነው የሚለው። አይቀድሙ እንደሚነሱ ከእግዚአብሔር ጋር የምንቀበለው ከእግዚአብሔር የምንቀበለው የግድ አክሊል። አብርሃም ያንን የሰራው እኛን ጠብቆ ነው የሚቀበለው። ስለዚህ ከአብርሃም ጋር ለመሸለም ስለተዘጋጃችሁ እግዚአብሔር ስሙ ይባላል። በማመን ያገኛችሁትን ነፃነት እግዚአብሔር ስለሰጠን ስሙ ይባላል። እስቲ እኔ በክርስቶስ ነፃ ነኝ በል ወገኖች። ነፃነ ነፃ ነኝ በክርስቶስ ክን ከየት የምናገኘው ነገር አይ ማንም የሰው ልጅ ሊሰጠን የሚችለው ነገር። ሰው ሀብቱ ሊሰጥ ይችላል። ሰው ብሩ ሊሰጥ ይችላል። ሰለቄታ የማይበስ ግን ጊዜያዊ ነው ግን ዘላለማዊው የሆነው ዘላለሙ ክርስቶስ ኢየሱስ መስቀል ላይ ተሰቀለልን። አሌሉያ! የዘላለም ህይወትን ሰጠን፣ ስሙ ይባላል። ወደ ቁጥር አስራ አምስት ላይ በደንብ ወደምናገርበት ቦታ ይላል በትንሣኤው ኃይል ማመን ነው። ሌላኛው ይሄንን ያው ተመሳሳይ ቢሆንም ግን ትኩረት መስጠት ስላለብን ነው ማንሰውና በትንሳ ኃይል እኛ ማመን አለብን። ይሄ የትንሣኤው ኃይል የክርስትናችን መሠረት ነው፣ ዋና ወሳኝ ነው። በትንሳኤው ኃይል እናምናለን። እግዚአብሔር ስሙ ይባላል። ክርስቶስ ኢየሱስ ወደ ትንሣኤ ከመድረሱ በፊት ወይም ደግሞ ከመነሳቱ በፊት መስቀል ላይ ያደረገውን ነገር ማየት ወሳኝ ነው። እንዲሁ ላም ብላችሁ ቁጥር 14 ሁለት 14 ላይ በእጃችሁ የያዛችሁ እንዴት ልቤን እንደነቃው